በስምአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ገብርሄር ታማኝ አገልጋይ፣ የወርቅ መክሊቶች በማቴዎስ ወንጌል እንደተጻፈው በምዕራፍ 25 ከቁጥር 14 እንደተገለጸው። ያ ባለጸጋ ሰው ገንዘቡን የሰጠው ለክቶ መዝኖ ለሁሉም በአቅም ነው። ከሰጠ በኋላም ሲያሰናብታቸው ከስራ በኋላ እንደሚያገኛቸው በወርቁ ሂዱና ስሩበት ብሎ አዟቸው ነው። በአባትነቱ መርቆ የሸኛቸው። ትጉሆ አገልጋይ ወጣ ወረደና አምስት አተረፈ በብርቱ ሰራና ሌላውም በትጋት በርትቶ ሰራና ሁለት አተረፈ እጅግ ደክሟልና ባላንዱ መክሊት በጣም ሰነፈና መሬቱን ቆፍሮ ወርቁን ቀበረና ይንገላወድ ጀመር ቦዘን የሆነና ጊዜና ሰዓቱም ተፈራረቁና ያ ባለጸጋ ሰው በሰዓቱ መጣና ሶስቱን አገልጋዮች ወደ እርሱ ጠራና ይተሳሰብ ጀመር መዝገባ ወጣና ባለ አምስቱ ቀርቦ አደገደገና ከነ ትርፉ ሰጠ አስር አረገና ጌታው በደስታ ፊቱ አበራና በአስር ከተሞች ላይ ሹመቱን አጸና። ባለ ሁለቱ ቀርቦ አደገደገና ከነ ትርፉ ሰጠ አራት አረገና ጌታው በደስታ ፊቱ አንጸባረቀና በአራት ከተሞች ሹመቱን አጸና። ባለ አንዱ ቀርቦ ተንጎማለለና ይዘልፈው ጀመረ ድካሙ በዛና፣ ካልዘራሃበት የምታጭድነህና ካልበተንክበት የምትሰበስብ ነህና ጨካኝ ሰው እንደሆን ካውቃለሁኝና መክሊትህን ቀበርኩ በጣም ፈራሁና፣ እነሆ መክሊትህ እንካ ይኸውና። የባለጸጋው ፊት ተለዋወጠና በጣሙን ጠቆረ፣ እጅግ ተቆጣና ይሁሉ ክፋቴን አውቀህ አልሰራህምና አንተ ሀኬተኛ ክፉ አገልጋይ ነህና ገንዘቤን ለለዋጭ ለሚሰራ አልሰጠህምና እጅጉን በጣሙን እኔን አባትህን በድለሃልና እጣት ይገባሃል፣ በተሰጠህ መክሊት አልሰራህምና። ወደ አገልጋዮቹ ፊቱን አዞረና ለባለ አስሩ ስጡት። ከእርሱ አንዱን ውሰዱና እርሱንም ውሰዱት፣ ግራው ይገባዋልና። ላለው ይጨመርለታል፣ ታታሪ ነውና። ከዚህ ጣፋጭ ታሪክ የምንማረው እጅግ ብዙ ብዙ በጣም ብዙ ነው። እንደው ለማስታወስ እኔም ማክለው በተሰጠን መክሊት ሰርቶ ማትረፍ ነው። አለበለዚያማ መክሊቱን ቆፍረን ዛሬ ብንቀብረው ሂሳብ ሲወራረድ ውጤቱ ዜሮ ነው። የተሰጠ ክህነት፣ የተሰጠ ስልጣን፣ ደግሞም ልጅነት፤ ለሰራበት ክብረት፣ ላልሰራበት ሞት ከባለጸጋው ፊት የቀረቡለት ይቆየን። ወስብሐት ለእግዚአብሔር።